እንዴት ውላችኋል፣ የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። አሁን ከቀኑ 6 ሰዓት ሆኗል። ዜና ኢትዮጵያ ሰፊ ጉዳዮችን የሚዳስስበትን የዛሬ ዕለት አርብ ቆይታውን አሁን ጀምሯል። ዜና ኢትዮጵያ ለሁለት ሰዓታት ያህል ከእናንተ ጋር ቆይታ ያደርጋል። ተመልካቾቻችን፣ መታሰቢያ ደረጀና መሃል የታደረ ደግሞ ዜናውን እየመራን ከእናንተ ጋር ቆይታ እናደርጋለን። አብራችሁን ሁኑ። የ6 ሰዓት አበይት ጉዳዮችን እናስቀድም። የአካል ጉዳተኞችን የእኩል ዕድል ተጠቃሚነትና ሁለንተናዊ ተሳትፎ የሚያረጋግጥ ብሔራዊ ፖሊሲ መዘጋጀቱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የወባ በሽታ ስርጭት ጎልቶ በታየባቸው አራት ወረዳዎች ውስጥ የጸረ ወባ ኬሚካል ርጭት እያከናወነ እንደሚገኝ የሲዳማ ክልል ጤና ቢሮ ገለጸ። በአማራ ክልል ሶስተኛው ዙር የተቀናጀ የፖሊዮ መከላከያ ክትባት ዘመቻ ተጀመረ። ከውጭ የእስራኤል መንግስት የጋዛን የሰላም እቅድ አጸደቀ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። በዜና ኢትዮጵያ ቆይታችን ሰፊ ጉዳዮችን እንዳስሳለን። ከዋናው ስቱዲዮ በተጨማሪ በተለያዩ ሁነቶች ላይ ባልደረቦቻችን እየተሳተፉ ይገኛሉ። በቆይታችን ተጨማሪ መረጃዎችን ያጋሩናል። ትኩሮችን እናገኘዋለን። በቀጥታ መስመራችን ላይ ነው የሚገኘው። ዛሬ የዓለም የአእምሮ ጤና ቀን እየተከበረ ነው የሚገኘው። ይህንኑ ጉዳይ በተመለከተ ያሉ መረጃዎችን በቆይታችን ያጋራናል። ወደ ቤንሻንጉል ጉሙዝ ክልል ደግሞ እንሻገራለን። ባልደረባችን ነስረዲን ሀሚድን እናገኘዋለን። ዘላቂና ዘመናዊ የመሬት አስተዳደር እና አጠቃቀም ስርዓትን ለመዘርጋት በቤንሻንጉል ጉሙዝ ክልል ለሶስት ዓመታት የሚተገበር ፕሮጀክት ይፋ ሆኗል። ይህንኑ በተመለከተ ከእሱ ጋር መረጃዎችን እንጋራለን። ወደ አማራ ክልል ስንሻገር ሳሙኤል ወርቃየሁ በዛ ነው የሚገኘው። ቀደም ሲል እንዳስተዋወቅናችሁ በአማራ ክልል ሶስተኛው ዙር የተቀናጀ የፖሊዮ መከላከያ ክትባት ዘመቻ ተጀምሯል። ይህንኑ በተመለከተ መረጃዎችን ያጋራናል። በሌላ በኩል ደግሞ ኢትዮጵያ በአፍሪካ ነፃ የንግድ ቀጠና የመጀመሪያውን ጭነት አከናውናለች። ብሩክታይት አስራት ደግሞ ይህንኑ የተመለከተ መረጃ ይዛ ከኛ ጋር ቆይታ ታደርጋለች በቢዝነስ የመረጃ ሰዓታችን ላይ እናገኛታለን። እንዲሁም ደግሞ እንግዳም ይኖሩናል። ከባህር ዳር ስቱዲዮችን የአማራ ክልል የሰብል ምርትን በተመለከተ የክልሉ የግብርና ቢሮ የሰብል ልማትና ጥበቃ ዳይሬክተር የሆኑት ዶክተር ማንደፍሮ አስካለ በቀጥታ መስመራችን ላይ ያሉ። ከእንግዳችን ጋርም ከሪፖርተሮቻችን ጋርም ቆየት ብለን እንገናኛለን። አብራችሁን ቆዩ። እነዚህ ለውጦች የመንገድ ዳር ለውጦች ብቻ አይደሉም፣ የአዲስ ታሪክ የመጀመሪያ ምዕራፍ እንጂ። ወደፊት በተጓዝን ቁጥር በመንገዳችን ለልጆቻችን ተስፋን፣ ለቤተሰባችን ቋሚ ደስታን ለሀገራችን ብርሃንን የሚፈጥሩ አጋጣሚዎች ይፈጠራሉ። ከፊታችን የእያንዳንዳችን የማደግ ሕልም የያዙ ገጾች፣ የትውልድ ተስፋ የሆኑ ምዕራፎች፣ የአገር የወደፊት ራዕይ እውን የሚሆኑበት ቁልፎች መደመር መንግስት የተደረደሩ ቃላት ብቻ ያልሆኑ ቤተሰብን ከሀገር ሀገርን ከተስፋ ያጋመዱ የቤታችን ደስታ የሀገራችን የእድገት መንገዷ ናቸው። እነዚህ ገጾች የአንድነትን ጥንካሬ የመሰባሰብን አቅም የሕልምን ጉልበት የምናይባቸው ናቸው። የመደመር መንግስት የቤተሰብ ስጦታ። ወደ ቀዳሚ ጉዳያችን እንሻገራለን። አብራችሁን ሆኖ የአካል ጉዳተኞችን የእኩል እድል ተጠቃሚነትና ሁለንተናዊ ተሳትፎ የሚያረጋግጥ ብሔራዊ ፖሊሲ መዘጋጀቱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የአካል ጉዳተኞች ረቂቅ ፖሊሲ የመጨረሻው የግብዓት ማሰባሰቢያ መድረክ እየተካሄደ ይገኛል። መንግስት የአካል ጉዳተኞችን ሁለንተናዊ ተጠቃሚነትና ተሳትፎ ለማረጋገጥ እንዲሁም ተቋማዊ ለማድረግ እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ተናግረዋል። ፖሊሲው አካል ጉዳተኞች በቂ ክህሎትና ልምድ እንዲያገኙ በማድረግ በሀገሪቱ ልማት ተሳታፊና ተጠቃሚ እንዲሆኑ የሚያስችል ስለመሆኑም ገልጸዋል። ረቂቅ ፖሊሲው ሲዘጋጅ ሰፊ የባለድርሻ አካላትና ባለሙያዎች ተሳትፎ መኖሩንም እንዲሁ ጠቁመዋል። በቀጥታ መስመር ላይ ከሚገኝ ባልደረባችን ደግሞ ተጨማሪ መረጃ ወደምንጠይቅበት አንድ ዘገባችን እናልፋለን። የዓለም የአእምሮ ጤና ቀን በድንገተኛ አደጋዎችና ሰብአዊ ቀውስ ወቅት የአእምሮ ጤና አገልግሎት ተደራሽነት በሚል መሪ ቃል በገፈርሳ አእምሮ ሕሙማን ማገገሚያ ማዕከል በተለያዩ መርሃ ግብሮች ተከብሯል። የአእምሮ ጤና ቀን ዋነኛ ዓላማው በዓለም ዙሪያ በአእምሮ ጤናና ተያያዥ ጉዳዮች ላይ ግንዛቤን ከማሳደግና በአእምሮ ጤና እንክብካቤ ላይ የድጋፍ ስራዎችን ከማጠናከር በተጨማሪ በሰብአዊ ድንገተኛ አደጋዎች የተጎዱ ሰዎችን የአእምሮ ጤናና የስነ ልቦና ፍላጎቶችን መደገፍ ላይ ያተኮረ ስለመሆኑ ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ባልደረባችን ቶክሮች በቀጥታ መስመራችን ላይ ተገኝተዋል። ቶክ እንዴት ውለሃል? በዛሬው ዕለት የዓለም የአእምሮ ጤና ቀን እንደ መከበሩ የአእምሮ ጤና ቀን መከበር ዋና ዓላማው ምንድን ነው? በተገኘበት መርሃ ግብር ላይ የተነሱ ሀሳቦች ውስጥ ምንድን ናቸው? አመሰግናለሁ። ያው እንደሚታወቀው የዓለም የአእምሮ ቀን ጤና በድንገተኛ አደጋዎች የሰብአዊ ቀውስ ወቅት የአእምሮ ጤና አገልግሎት ተደራሽ በሚል መሪ ቃል በኢትዮጵያ አካል ድጋፍ አገልግሎት በገፈርሳ የአእምሮ ሙማን ማገገሚያ ማእከል በተለያዩ ፕሮግራሞች ተከብሯልእና እና እንግዲህ ስንጠይቅ የአእምሮ ጤና ምንድን ነው ብለን ስንጠይቅ የአእምሮ ጤና ያው እንደሚታወቀው ብዙ ማህበረሰባት በተለያዩ አደጋዎች ወይም ድንገተኛ አደጋዎች በሚደርስባቸው አደጋዎች በአእምሮ ጤና ይጠቃሉ። ስለዚህ የግንዛቤ ማስጨበጫ መርሃ ግብር በየአመቱ ይከናወናሉ። ምክንያቱም እነዚህ አደጋ ሲደርስባቸው ሳይፈልጉ ነው የሚደርስባቸው። ስለዚህ እኛም ለነዚህ ተጠቂዎች ደግሞ ልንደርስባቸው ይገባል እና በዚህ መርሃ ግብር ላይ የተለያዩ ከፍተኛ ባለስልጣናት የተሳተፉ ሲሆን በተለይ የሀገራዊ ምክክር ኮሚሽን ሰብሳቢው ፕሮፌሰር መስፍን አሪያ በዚሁ መራ ግብርም ተሳትፏል። እንግዲህ የፕሮፌሰር መስፍን አሪያ ከዚህ በፊትም በአእምሮ ሕክምና ላይ ብዙ ዓመታትም አገልግሏል። እንግዲህ እንዳነሱት ከሆነ የአእምሮ ጤና የግለሰብ ብቻ ሳይሆን የህብረተሰብ የጋራ ስለሆነ የአእምሮ ጤና መደገፍ ቤተሰብን ህብረተሰብም መደገፍ ስለሆነ ሁላችንም ተረባርበን ልንሰራ እንደሚገባም ጠቁሟል። የኢትዮጵያ የአካል ድጋፍ አገልግሎት ዋና ስራ አስፈጻሚ ዶክተር ታሪኩም ታደሰ በዚህም መድረክም ያስተላለፉት መልእክት አለና፣ የተፈጥሮ አደጋዎች፣ ግጭቶች፣ ወረርሽኝ የመሳሰሉ ቀውሶች የስሜት ቀውስም ውጥረት ያስከትላሉ። በዚህም ፍርሃት፣ ጭንቀት፣ ያዘን ስሜት ማጋጠሙ የተለመደ እንደመሆኑ ሁሉም ኢትዮጵያውያን በዚህ አካል ጉዳት የደረሰባቸውና የአእምሮ ጤና ችግር ያለባቸው ግለሰቦች ልንደርስባቸው እንደሚገባም ጠቁሟል። እነዚህ መሰል ችግሮች ወይም እነዚህ መሰል አደጋ የደረሰባቸው ግለሰቦች ደግሞ መድኃኒት ዋ የተለያዩ ሊሰጣ ድጋፍ ወይም የማህበራዊ ድጋፍ ሊደረግላቸው እንደሚገባም ተጠቁሟል። የያስቋቸው መረጃዎች ይህን ይመስላሉ። ቶክስ ለመረጃዎቹ እናመሰግናለን። መልካም ጊዜ። በአማራ ክልል በዘንድሮ የመኸር ሰብል ከዕቅድ በላይ የዘር ሽፋን መከናወኑን የክልሉ ግብርና ቢሮ አስታወቀ። በክልሉ በተያያዘው የምርት ዘመን 5.4 ሚሊዮን ሄክታር መሬትን በዘር ለመሸፈን ታቅዶ 5.5 ሚሊዮን ሄክታር መሬትን መሸፈን የተቻለ ሲሆን ከዚህም 187 ሚሊዮን በላይ ኮንታል ምርት ይጠበቃል ተብሏል። ይህንኑ ጉዳይ በተመለከተ ተጨማሪ ማብራሪያ ሊሰጡን የክልሉ የግብርና ቢሮ የሰብል ልማትና ጥበቃ ዳይሬክተር የሆኑት ዶክተር ማንደፍሮ አስላከ ከባህር ዳር ስቱዲዮችን በቀጥታ መስመራችን ላይ ይገኛሉ። ዶክተር እንደምን ቆይተዋል? በቀጥታ መስመራችን ላይ ለማብራሪያው ስለተገኙ እጅግ አድርገን እናመሰግናለን። በአማራ ክልል አሁን ላይ ያለው የሰብል ቁመና ምንድን ነው የሚመስለው፣ በተለይ ደግሞ ለጥበቃም ለእንክብካቤም እየተከናወኑ ያሉ ተግባራትስ ምንድን ናቸው የሚለውን ሀሳብ አስቀድመን እናንሳ። እሺ አመሰግናለሁ። ያው የአማራ ክልል እንደሚታወቀው ይሄ ይሄ የመኸር ወቅት ከፍተኛውን የሰብል ምርት የምናመርትበት ወቅት ነው። ከዚህ አንጻር ቀደም ብሎ በዜና እንደተገለጸው በዚህ ዓመት በ2017/18 ምርት ዘመን 5.4 ሚሊዮን ሄክታር አልምተን ወደ 187 ሚሊዮን ኩንታል ለማግኘት አቅደን የገባንበት ምርት ዘመን ነው የነበረው። እንግዲህ በአጠቃላይ የዝናብ ስርጭቱም የግብዓት አጠቃቀማችንም የተሻለ እንደነበር ማረጋገጥ ይቻላል። ከዚህ አንጻር የቅዳችን በላይ በዘር የሸፈንበት ሁኔታ ነው ያለው። ያው 5.5 ማለት ከቅዳችን ወደ 102 ፐርሰንት በዘር መሸፈናችንን ነው። እንግዲህ መረጃዎች የሚያሳዩት። እንግዲህ ከዚህ አንጻር አብዛኛው ሰብል አሁን ላይ ፍሬ በመሙላትና በመድረስ ላይ የምንገኝበት ወቅት ላይ ነው የምንገኘው። በተለይ ይሄ ሰሊጥና ገብስ በመሰብሰብ የእድገት ደረጃ ላይ ነው የሚገኙት። የቀሩት ደግሞ ከዚህ በሪጂዱዋል ሞስቸር ከመስከረም ጀምሮ ከምናለማቸው የጥራጥሬ ሰብሎች ውጪ ሌላው ሰብል ያው ለመድረስ አንዳንዱም እየደረሰ ያለበት ሁኔታ አንዳንዱም ደግሞ ፍሬ በመሙላት ያለንበት ሁኔታ ነው ያለው። እንግዲህ ይህንን እቅዳችንን ከማሳካት አንጻር እውነት ለመናገር የተሻለ አፈጻጸም ላይ ነው የምንገኘው። ይህንን ደግሞ እንግዲህ ዞሮ ዞሮ በዘር መሸፈን አንድ ነገር ሆኖ ዋናው ደግሞ ምርቱ ላይ አተኩሮ መስራት ነው። የምንጠብቀውን ምርት ከማግኘት አንጻር አሁን ላይ እንግዲህ አንዱ ትኩረት ትኩረት ሰተን እየሰራንበት ያለው ስራ የአረም ስራ ነው። አረም በከፍተኛ ደረጃ የምርት ላይ አሉታዊ ተጽዕኖ የሚያስከትል ከመሆኑ አንጻር አርሶ አደራችንም ባለሙያውም ለአረም አረምን በወቅቱ ከማረም አንጻር ድግግሞሽን ጠብቆ ከማረም አንጻር የተሻለ አፈጻጸም የተሻለ ተግባራትን እያከናወን የምንገኝበት ወቅት ላይ ነው የምንገኘው። እሱ ብቻ አይደለም። እንግዲህ ሌላውም ደግሞ ቀደም ብሎ እንደተነሳው ከምርትና ምርታማነት ላይ አሉታዊ ተጽዕኖ ከሚያስከትሉት ውስጥ አረም ብቻ ሳይሆን ተባያም ሌላ ነው። ነፍሳት ተባዮች አሉ፣ በሽታዎች አሉ። በእነዚህ ምክንያት በአመት ከ30 ከ40 ፐርሰንት በላይ የምርት ቅነሳ የሚያስከትሉ መሆናቸውን በጥናቶች የተረጋገጠ ነው። ስለዚህ ለእነዚህ ምርትና ምርታማነትና ምርታማነታችንን ከመጨመር አንጻር የምንጠብቀውን ምርት ከማግኘት አንጻር ለእነዚህ ደግሞ ልዩ ትኩረት ሰጥተን እየሰራን ያለ ነው። የአሰሳ ስራ እናካሄዳለን። ተባይ በተከሰተ ጊዜ ፈጥነን አማራጮችን፣ የተለያዩ የተባይ መከላከያ ዘዴዎች አሉ። አማራጮችን በመጠቀም የመከላከል ስራ እየሰራን ያለ ነው እና አሁን ላይ እንግዲህ ከተባይ አንጻር እውነት ለመናገር ይበል የሚያስብል የተባይ አሰሳንም ቁጥጥሩንም በተጠናከረ መልኩ እያስኪርን ያለ ነው። ካረርን ቀደም ብዬ ገለጽኩት። ዶክተር ምናልባት ከዚሁ ጋር አያይዘን አንድ ጥያቄ እናክል ቀደም ሲል ሲነሳ እንደነበረው ከቅድ በላይ የዘር ሽፋን ተከናውኗል የሚል ሀሳብ እየተነሳ ነበር። ና እንደው ይህ ማለት ምን ማለት ነው? አካባቢው ካለበት ሁኔታ አንጻር እንዴት ነው የሚታየው? የሚጠበቀውስ የምርት መጠን ምን ይመስላል? በጣም ጥሩ እውነት ነው። እንግዲህ ምንድ ነው ለሰብል ዋናው ቀደም ብዬ ለመግለጽ እንደሞከርኩት ዋናው ለሰብል ምርትና ምርታማነት ጭማሪ ለዘር ከቅዳችን በላይ እንድንፈጽም ያደረገን የአስቻይ አስቻይ ሁኔታው የዝናብ ስርጭቱ ነው። የዝናብ ስርጭቱ ለሰብል ምርታችን፣ ለሰብል ልማታችን፣ ለዘር ስራችን የተሻለ ስለነበረ በስርጭትም በመጠንም ማለት ነው። ከዚህ አንጻር ነው እንግዲህ ከቅድ በላይ መፈጸም የቻልነው ሌላው እንግዲህ ከመቶ ሁለት ፐርሰንት እና ከዛ በላይ ነው እንግዲህ የዘር ሽፋናችን ማለት ይህ ማለት ከምንጠብቀው ምርትም ደግሞ 187 ሚሊዮን ኩንታል ነው የምንጠብቅ። ግን ደግሞ አፈጻጸማችን የዘር አፈጻጸማችን ከዚህ በላይ ስለሆነ 190፣ 191 ሚሊዮን ኩንታል ምርት እንጠብቃለን ማለት ነው። ይሄ ማለት ከ3 እስከ 4 ሚሊዮን ካቀድነው በተጨማሪ ማለት ነው። መልካም ነው እጅግ በጣም ነው የምናመሰግነው ዶክተር ማንደፍሮ ስላከ ከባህር ዳር ስቱዲዮ በቀጥታ መስመራችን ላይ ገብተው ለሰጡን ማብራሪያ። ጥሩ ቀን ይሆንልዎ። አመሰግናለሁ። ዘገባዎቻችን ይቀጥላሉ። ዘላቂና ዘመናዊ የመሬት አስተዳደርና አጠቃቀም ለመዘርጋት በቤኒሻንጉል ጉሙዝ ክልል ለሶስት ዓመታት የሚተገበር የመሬት አስተዳደር ፕሮጀክት ይፋ ተደረገ። የክልሉ መሬትና ህብረት ስራ ማደራጃ ቢሮ ኃላፊ አቶ ካሚል አህመድ በዚሁ ወቅት እንደገለጹት በክልሉ ያለው የተፈጥሮ ሀብት በዘላቂነት ለመጠበቅ የተጀመሩ ስራዎች ተጠናክረው ይቀጥላሉ ብለዋል። ይህንኑ ጉዳይ ይዘን ነው የምንቆየው፣ ተመልካቾቻችን። ተጨማሪ መረጃዎችን ሊያጋራን ባልደረባችን ነስረዲን ሀሚድ ከአሶሳ የኤቢሲ ስቱዲዮ በቀጥታ መስመራችን ላይ ተገኝቷል። ነስረዲን እንዴት ውለሃል? በቤንሻንጉል ጉሙዝ ክልል ዘላቂ የመሬት አስተዳደርና አጠቃቀምን ለማሻሻል ይፋ የተደረገው ፕሮጀክት ምን ላይ አተኩሮ ይሰራል? በቀጣይ መልካም፣ አመሰግናለሁ። እንግዲህ ቀደም ብለሽ እንዳነሳሽው? በቤንሻንጉል ጉሙዝ ክልል ዘላቂ እና ዘላቂን የመሬት መስተዳደርና አጠቃቀምን ለመዘርጋት ለሶስት አመታት ተግባራዊ የሚደረግ ፕሮጀክት ይፋ ሆኗል ማለት ነው። ይህ በክልሉ በአሶሳ ዞን በአምባሲ ወረዳ በተለምዶ አምባሳ ጫካ ተብሎ በሚጠራው አካባቢ ነው ተግባራዊ የሚደረገው። እንደሚታወቀው እንግዲህ ክልሉ በርካታ የተፈጥሮ ሀብት ባለቤት ነውና ይሄንን የተፈጥሮ ሀብቶች በዘላቂነት ለመጠበቅ የተጠቀመው አንበሳ ጫካ ተብሎ በሚጠራው አካባቢ እንግዲህ በርካታ የዱር እንስሳቶች እንዲሁም ጥብቅ ያለ የተፈጥሮ ሀብት ባለቤት የሆነ ጫካ ነው እና ይህ ጫካ እንዳይጎዳ በተለይ ደግሞ አርሶ አደሮች እዛ አካባቢ ሄደው እርሻቸውን እንዳያርሱ፣ በተለይ ደግሞ እዛ ያሉ የተፈጥሮ ደኖች እንዳይቆረጡ ትልቅ አስተዋጽኦ እንዳለው ነው የተጠቀመው ይህ ፕሮጀክት። እንግዲህ በፕሮጀክቱ ማስጀመሪያ መርሃ ግብር ላይ የተገኘሁት የቤንሻንጉል ጉሙዝ ክልል መሬትና ህብረት ስራ ማደራጃ ቢሮ ኃላፊ አቶ ካሚል ሀመድ እንደገለጹት በተለይ ደግሞ መሬት በዘላቂነት ለመጠበቅ እንዲሁም ለመጠቀም ይፋ የተደረገው ፕሮጀክት የጎላ ድርሻ እንዳለው ጠቁሟል። ስራውንም እንግዲህ የተጀመሩ ስራዎች አባራታች መሆኑን ነው የገለጹት። ይህንን በቀጣይ ጊዜያት ተጠናክረው እንደሚቀጥል ነው ያነሱት። እንግዲህ አካባቢው ባለው መልካም ምድራዊ አቀማመጥ ይህ ፕሮጀክት ለቀጣይ በሚሰራቸው ስራዎች የቦታው የቱሪስት መዳረሻ እንዲሆን ትልቅ አስተዋጽኦ ያበረክታል ነው ያሉት። እንግዲህ በጀርመን ኢኮኖሚ ልማት ትብብር እንደሚተገበር ይህ ፕሮጀክት በጀርመን ልማት ትብብር እንደሚተገበር ነው ይፋ እየተደረገው የመሬት አስተዳደር ለውጥ ለማምጣት እንግዲህ በተለይ ደግሞ አቅም አቅም ግንባታ ላይ መስራት እንደሚጠበቅም ተገልጿል በመድረኩ እንደሚታወቀው እንግዲህ በአካባቢው የሚገኙ ማህበረሰብም በፕሮጀክቱ ማስጀመሪያ ላይ ተገኝቶ ግንዛቤ ወስደዋል፣ ማለት ነው እዛ አካባቢ ለመጠበቅ እንግዲህ። በአጠቃላይ ፕሮጀክት ማስጀመሪያ ላይ የአካባቢው ማህበረሰብ፣ እንዲሁም የቤንሻንጉል ጉሙዝ ክልል ከፍተኛ አመራሮች እንዲ የተለያዩ የፕሮጀክት አስተባባሪዎች ተገኝተዋል ማለት ነው። ስለመረጃው እናመሰግናለን። መልካም ቀን። በአማራ ክልል ሶስተኛው ዙር የተቀናጁ የፖሊዮ መከላከያ ክትባት ዘመቻ ተጀመረ። ክትባቱ በክልሉ በስምንት ዞኖች ና ሀምሳ ስምንት ወረዳዎች እየተሰጠ ሲሆን ከዛሬ ጀምሮ እስከ ጥቅምት ሶስት ቀን ሁለት ሺ አስራ ስምንት አመተ ምረት ድረስ ለአራት ተከታታይ ቀናት የሚሰጥ ስለመሆኑ ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚያደርሰን ሪፖርተራችን ሳሙኤል ወርቃየ ሆኖ በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆይተሃል? በአማራ ክልል የፖሊዮ ክትባት አጀማመሩ ምን ይመስላል? አጠቃላይ ደግሞ ምን ያህል ሕጻናት ናቸው የክትባቱ ተጠቃሚ የሚሆኑት? አመሰግናለሁ እንግዲህ የፖሊዮ ወይም ደግሞ የልጅነት ልምሻ ህጻናትን ለበሽታ ከሚዳርጉና ለከፋ የአካል ጉዳት ከሚዳርጉ በሽታዎች መካከል አንዱ መሆኑ በዘርፉ ባለሙያዎች ዘንድ ይነሳል። ይህ ተላላፊ የሆነ በሽታን ታዲያ ክትባት በመስጠት ማዳን የሚቻል ሲሆን በአማራ ክልልም እንግዲህ ከዛሬ ጀምሮ የዚሁ ክትባት የመከላከያ ክትባት ማለት ነው የተሰጠ ይገኛል። በዚህም በሰፊ ዝግጅት ሲደረግ መቆየቱ ነው እንግዲህ የተገለጸው ዛሬ በባህር ዳር ከተማ በተጀመረበት ወቅት እንግዲህ እኛም በተገኘንበት ወቅት ማለት ነው የአማራ ክልል ህብረተሰብ ጤና ኢንስቲትዩት የአደጋ የበሽታዎች መቆጣጠርና አደጋ መከላከል ዳይሬክቶሬት ዳይሬክተር አብርሃም አምሳሉ ተገኝተው ነበር። በዚህም እንግዲህ እንደ አማራ ክልል በሁለት አካባቢዎች ይህ በሽታ መከሰቱን ነው የገለጹት። በዚህም በጎንደር ከተማ እንዲሁም በደቡብ ጎንደር በደቡብ ጎንደር ዞን በአንዳቤት ከተማ በህፃናት ላይ በተወሰደ ናሙና የፖሊዮ ወይም የልጅነት ልምሻ በሽታ በላብራቶሪ መረጋገጡን ተከትሎ ነው እንግዲህ ዛሬ ሁለት በክልሉ የፖሊዮ መከላከያ ክትባት እየተሰጠ የሚገኘው ዳይሬክተሩ በዚህ ጉዳይ ላይ የሰጡትን ሀሳብና አስተያየት ለተመልካቾች አድርሰን እንመለስ። የፖሊዮ ክትባት ዘመቻ ዛሬ በይፋ በስምንት ዞኖች እና በክልሉ በሚገኙ 58 ወረዳዎች በይፋ ተጀምሯል። በክልላችን እንደሚታወቀው 22 ዞኖች እና ከ175 በላይ ወረዳዎች አሉ። አሁን ግን ይሄ ክትባት የሚሰጥባቸው በ በስምንት ዞኖች እና 58 ወረዳዎች ነው። ይህ ማለት ክትባቱ ሊሰጥ የተቻለበት ዋነኛ ምክንያት ሁለት ወረዳዎች ላይ በሽታው የተገኘባቸው ሁለት ወረዳዎች አሉ። በደቡብ ጎንደር ዞን አንዳቤት ወረዳ አንድ ህጻንና እንዲሁም ደግሞ ጎንደር ከተማ ላይ ሌላ ሁለተኛ ህጻን በተወሰደ ናሙና በላብራቶሪ ምርመራ ተረጋግጦ ስለተገኘ ለእነዚህ አጎራባች የሆኑ ዞኖችና ወረዳዎች የክትባቱ ተሳታፊዎችና ተጠቃሚዎች ይሆናሉ ማለት ነው። ይህ ክትባት ታዲያ በክልሉ በስምንት ዞኖችና በአምሳ ስምንት ወረዳዎች እየተሰጠ የሚገኝ ሲሆን ታዲያ በተለይ በዚህም ወደ ሶስት ነጥብ አምስት ሚሊየን ለሚሆኑ ህጻናት ክትባቱ ይሰጣል ተብሎ ነው እንግዲህ የሚጠበቀው። በዚህ መሰረት ከዛሬ ጀምሮ እስከ ጥቅምት ሶስት ድረስ ይህ ክትባት የሚሰጥ ሲሆን ለአራት ተከታታይ ቀናት ማለት ነው። በዚህም ረገድ ታዲያ ወላጆችን ጨምሮ ሁሉም ባለድርሻ አካላት ለዚሁ ስኬታማነት ሁሉም ተሳትፎ ሊያደርግም ጥሪ ይቀርቧል። የዳይሬክተሩ ምላሽ አለ አድርሰን እንመለስ። ከሶስት ነጥብ አምስት ሚሊዮን በላይ የሚሆኑ ከ ከአስር አመት በታች እድሜ ክልል ውስጥ የሚገኙ ሁሉም ሕፃናት ቢከተውም ባይከተውም ክትባቱን በየቤት የጤና ባለሙያዎች ቤት ለቤት በመንቀሳቀስ ክትባቱን ይሰጣሉ። ስለዚህ ወላጆችና የህፃናት አሳዳጊዎች፣ ሁሉም የሚመለከታቸው አካላት ህጻናት ክትባቱን እንዲያገኙ የማድረግ ኃላፊነት ሁላችንም መውሰድ አለብን። የጤና ባለሙያዎች፣ ሌላው የሚመለከታቸው አገር አካላት ይሄ ክትባት በተሳካ መልኩ እንዲጠናቀቅ ሁሉም የየድርሻውን ኃላፊነት እንዲወጣ ማለት እንፈልጋለን። ይህ ክትባት ታዲያ በትምህርት ቤቶች እንዲሁም በጤና ተቋማትና በየቤት ለቤትም እየተዞረ ባለሙያዎችና የተደራጁ አካላት በዚሁ ረገድ ተሳትፎ እያደረጉና ክትባቱ እየተሰጠ መሆኑም የተገለጸ ሲሆን እኛ በተገኘንበት በባህር ዳር ከተማ ደረጃም ወደ 144 ሺህ የሚሆኑ ህጻናትን ይህ ክትባት ይሰጣል ተብሎ ነው እንግዲህ የሚጠበቀው። ለጊዜው ያለን መረጃ ይህን ይመስላል። እናመሰግናለን፣ ሳሙኤል መልካም ቀን። በትንታኔ ወደ ያዝነው ዘገባ ደግሞ እንሻገራለን። የውባ በሽታ ስርጭት ጎልቶ በሚታይባቸው አራት ወረዳዎች ውስጥ የጸረ ውባ ኬሚካል ርጭት እያከናወነ እንደሚገኝ የሲዳማ ክልል ጤና ቢሮ ገለጸ። ቢሮው በሽታውን የመከላከልና የመቆጣጠር ስራውን ውጤታማ ለማድረግ ማህበረሰብን ያሳተፈ ስራ እያከናወነ እንደሚገኝም አስታውቋል። ሚካኤል ገዙ የወባ በሽታ ከፍ ብሎ በሚታይባቸው የክልሉ አካባቢዎች የወባ በሽታ መከላከልና የቁጥጥር ስራ እየተከናወነ ይገኛል። ችግሩ ከሚታይባቸው አካባቢዎች አንዱ በሆነው በሐዋሳ ዙሪያ ወረዳ የጸረ ወባ ኬሚካል የቤት ለቤት ርጭት በወረዳው በ22 ቀበሌያት ተጀምሯል። በአካባቢው በክረምት ወራት በተለይ የወባ በሽታ እንደሚከሰት ነዋሪዎች ተናግረዋል። ወባ በጣም ያስቸግረናል። አካባቢያችን እንደምታየው ለሐዋሳ ሐይቅ ቅርብ በመሆኑ መሬቱ ረግረግና እርጥበት አለው። በዚህም ምክንያት ቢምቢ በቀላሉ ስለሚራባ በወባ በሽታ እንጠቃለን። ነገር ግን በየጊዜው በመንግስት ኬሚካል ርጭት እየተደረገልን ነው ነው በተለይ የክረምቱ ዝናብን ተከትሎ መስከረም የአየሩ ሁኔታ በሚለዋወጥበት ወቅት ሙቀት ሲመጣ ያኔ የወባ በሽታ ይጀምራል። አሁን በአካባቢያችን ብዙ ሰው በወባ ታሟል። ትልቁ ችግራችን የወባ በሽታ ነው። ሌሎች በበሽታው ከመያዝ የሚታደጉ የመከላከያ ዘዴዎች የአልጋ ጎበርን ጨምሮ የአካባቢ ጽዳት ስራን በማህበረሰብ ተሳትፎ በቋሚነት በማከናወን ችግሩን ለመከላከል እየሰሩ እንደሚገኝ አመልክተዋል። የወባ በሽታ በቢንቢ እንደሚተላለፍ በተለያዩ ጊዜያት ከሚሰጡን ትምህርት ተረድተናል። በዚህም በአካባቢያችን ለቢንቢ መራቢያ ሊሆኑ የሚችሉ ውሃ ያቆሩ ቦታዎችን በማጽዳት አጎበርም እንጠቀማለን በተቻለን አቅም በወባ በሽታ እንዳንያዝ። በሲዳማ ክልል ቆላና ወይና ደጋ የአየር ጸባይ ያለባቸው 18 ወረዳዎች የወባ በሽታ የሚታይባቸው መሆናቸውን የክልሉ ጤና ቢሮ ገልጿል። የቢሮ ምክትልና የጤና ፕሮግራሞች ዘርፍ ኃላፊ በላይነህ በቀለ ከ2016 ዓ ም ጀምሮ በተከናወነ የተቀናጀ ስራ የበሽታው ስርጭት በክልሉ እየቀነሰ መምጣቱን ተናግረዋል። እንደ ክልል ከ2017 16 ያለውን ወሰን በሚናይበት እዛነ ከነበረው ሲናይ እየቀነሰ ነው እየቀነሰ እየሄደ እንዳለ የሚያሳይ ነው አሁን የማህበረሰቡ ንቃተ ሕሊና እየጨመረ ኤርሊ ትኩሳ ሲኖራቸው ወደ ጤና ተቋማት የመምጣት የመታከም ሁኔታን ስናይም በዛው ልክ እየተሻሻለ ስለመጣ ተኝቶ የሚታከሙ ቁጥር እጅግ በጣም ቀንሷል። የታማሚዎችም ቁጥር በጣም ቀንሷል። ከወባ ጋር ተያያዥነት ያለው ሞትም እስካሁን ሪፖርት ያልተደረገበት ሁኔታ ነው ያለው። በሽታውን አስቀድሞ ለመከላከል የተለያዩ እርምጃዎች የተወሰዱ መቆየታቸውን ያመለከቱት ኃላፊው ከሰኔ ወር ጀምሮ ተጋላጭ ለሆኑ አካባቢዎች አጎበር እየቀረበ ይገኛል ብለዋል። በአሁኑ ወቅት ችግሩ ከፍ ብሎ በሚታይባቸው አራት ወረዳዎችም የኬሚካል ርጭት እየተካሄደ እንደሚገኝ ጠቁመዋል። አባሳ ከተማ፣ ቱላ ክፍለ ከተማ አካባቢ፣ አባሳ ዙሪያ ወረዳ ሎካ አባያ ወረዳና አለታ ጭውኮ ወረዳ እንደ ሲዳማ ክልል እነ አራቱ ወረዳዎች የወባ ኬዝ ከፍ ብሎ የሚታይበት አካባቢ ስለሆኑ ኬሚካል ቤት ለቤት የኬሚካል ርጭት እየተካሄደ ያለበት ሁኔታ ነው ያለው። በዚህ ባለን በሳምንት ነው ርጭቱን የጀመርነው። ግን ያው ቤት ለቤት የሚረጭ ስለሆነ እስከ ወር ድረስ እስከ ጥቅምት 30 ድረስ ስራው ሊሄድ ይችላል። ያው ሁሉንም ሀውስሆልድ አድሬስ ማረግ ስለሚያስፈልግ። ዜና ኢትዮጵያ ላይ ናቸው ተመልካቾቻችን። ወደ ውጪ አጫጭር ዘገባዎቻችን ደግሞ እንሻገራለን። የእስራኤል መንግስት የጋዛን የሰላም እቅድ አጸደቀ። ባለ ሀያ ነጥቡ የጋዛ የሰላም እቅድ የቀረበው በአሜሪካው መሪ ፕሬዚደንት ዶናልድ ትራምፕ ነው። የሰላም ስምምነቱን በጣም ወሳኝ ጉዳይ ነው ያሉት የእስራኤሉ ጠቅላይ ሚኒስትር በንያሚን ነታንያሁ ለፕሬዚደንት ትራምፕ ምስጋና አቅርበዋል። የሰላም እቅዱ መጽደቁን ተከትሎ በመቶዎች የሚቆጠሩ እርዳታ የጫኑ ተሽከርካሪዎች ወደ ጋዛ እየገቡ ነው። አሜሪካ የጋዛውን የተኩስ አቆም ሂደት ለመከታተል ሁለት መቶ ወታደሮቿን ወደ ስፍራው ልካለች ሲል የዘገበው ኤፍፒ ነው። በሌላ ዜና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በ48 ሰዓታት ውስጥ አዲስ ጠቅላይ ሚኒስትር ሊሾሙ እንደሚችሉ ተገለጸ። የፈረንሳይ ጠቅላይ ሚኒስትር ሴባስቲያን ሌኮርኑ ባለፉት ሁለት ቀናት በስልጣናቸው ላይ አልነበሩም። ጠቅላይ ሚኒስትሩ ስልጣን ከለቀቁ ዓመት ሳይሞላቸው ስልጣን በመልቀቅ ሶስተኛው የፈረንሳይ ጠቅላይ ሚኒስትር ይሆናሉ ሲል የዘገበው ቢቢሲ ነው።